ገዳምን እማወግዝበት የምቃወምበት ለጽድቅ ስጋዬን ለአራዊት ነፍሴን ለመንግስተ ሰማያት ብለው ይላል። እዚያ መጽሐፈ መነኮሳት ጤዛ ልሰው ይውል ውሃ እንኳን ጎንበስ ብለው ውሃ ምንጭ እንዳይጠጡ። ይሄማ ጥሩ አይደለም። ይሄማ ስጋን መጥቀም ነው። ስጋዬ መጎዳት አለበት። ሲጠማቸው ጤዛ፣ የማለዳ ጤዛ፣ የሳር ላይ ውሃ ጠብታ ጤዛ ልሰው፣ አመድ ነስን ሰው አመድ አመድ ላይ ተኝተው ዋሻ ጫካ ጥሰው መንገድ በሌለበት ማለት ነው። ምድረ በዳ ውስጥ ጫካ ገብተው ድምፅ አራዊት ታግሰው፣ እንቁራሪቱ፣ ባቡ፣ ዘንዱ፣ አንበሰው ይ ምናምን የሚጽበት ውስጥ መሃል ገብተው ያን ሁሉ ታግሰው፣ አሁን በጨቀኝ፣ አሁን በለኝ፣ አሁን ዋጠኝ የሚባልበት አካባቢ ላይ ገብተው መተኛት። አሁን ይሄ ለምንድን ነው ሲባል ስጋን በመጨቆን የእግዚአብሔር ጽርቅ ለማግኘት የተሄደበት አካሄድ ነውና፣ ይሄ እርግማን ነው። ጸረ ወንጀልነት፣ ጸረ ክርስቶስነት ነው ክቡራንና ክቡራት ተመልካቾች እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። በጣም የሚያሳዝን ነገር ነው። እየሰማችሁት ነው። መናንያንን መነኮሳትን ነቅፎ ጸረ ወንጌል ናቸው እያለ ነው። የወንጌል ጥላቶች፣ ለምን እንደ እሱ አስተሳሰብ፣ ለምን እንደኔ ሥጋቸው የወደደውን ሁሉ ያደርጉም ወይ የእግዚአብሔርን መንግሥት ለምን ያስባሉ ነው እያለ እየተናገር ያለው እርሱ እርግጥ የእግዚአብሔር መንግሥት ስለማያቅ የእግዚአብሔር መንግሥት ስለማይገባው ከእግዚአብሔር ስለተለየ የፈለገውን ሥጋዊ ፈቃዱን ሊፈጽም ይችላል። እነርሱ ለምን ለእንደኔ አይሆንም ወይ ብሎ ግን መንቀፍ አይገባም። ይህ ማለት አምላካችን ኢየሱስ ክርስቶስ ያስተማረው ትምህርት ትክክል አይደለም፣ እኔ የማስተምረው ትምህርት ነው ትክክለኛው፣ ከኢየሱስ ክርስቶስ በላይ የእኔ ትምህርት ይበልጣል ማለት ነው። እንግዲህ እንዲህ እያለ ነው የክርስቶስን ትምህርት እየነቀፈ እያቃለለ። የመድኃኒታችን ኢየሱስ ክርስቶስ ወንጌል መጽሐፍ ቅዱስን ሳይቀበል አማኝ ነኝ ብሎ መጽሐፍ ቅዱስን ሲጠራ ኢየሱስ ክርስቶስን አምናለሁ ሲል አለማፈሩ ግን ይገርማል። እኔ ሁላቸውም በእውነት ሸራ አድርጉላቸው። እንደ ተከታዮቹም ይስሙት እውነት፣ እርግጥ እነሱም እንደዚያው ቢሆኑ ያውናቸው ማለት ይቻላል። ግን ይስሙት። ይህ ቃል እኮ የተነገረው የተጻፈው በወንጌል ላይ ነው የተቀመጠው። የተናገረው ራሱ አምላካችን ኢየሱስ ክርስቶስ ነው። እንደውም ለመናንያን እኮ መጀመሪያ እንደውም የኢየሱስ ክርስቶስን ትምህርት ሲነቅፍ የነበረ ሐዋርያት ሲያስተምሩ ሲነቅፍ የነበረ ሲሞን የሚባል መሰሪ ነበረ። ግብረ ሐዋርያት ምዕራፍ 8 ቁጥር ምዕራፍ 8 ግብረ ሐዋርያት ማለት ነው ምዕራፍ 8 ቁጥር 9 ላይ የምናገኘዋለን፣ እስከ 20 እስከ 11 ነው። እስከ እሱ ድረስ ስታነቡ ታገኙታላችሁ እሱ የሰማርያን ሰዎች ሐዋርያት ሲያስተምሯቸው እሱ እየገባ በኋላ ትምህርታቸውን እየቀየረ ትክክል አይደለም ይሄ ትምህርት እያለ የመድኃኒታችን ኢየሱስ ክርስቶስን ቃል የሐዋርያትን ትምህርት ይነቅፍ ነበረ። አምላካችን ኢየሱስ የተናገረውን ማለት ነው ሐዋርያት የሚያስተምሩት ይነቅፍ ነበረ። ይሄ ደግሞ በቀጥታ ኢየሱስ ክርስቶስ አምላካችን ወንጌል ላይ ያስተማረውን ያስቀመጠውን ያንን ነው እየነቀፈ ያለው እንደው እኮ ሲጀመር እኮ ሲጀመር እኮ ለመጀመሪያ ጊዜ አምላካችን ኢየሱስ ክርስቶስን ቀድሞ ወንጌልን ያስተማረ ወይንም ማለትም ክርስቶስ ስለ ንስሐ ያስተማረ ስለ ንስሐ፣ ስለ ክርስቶስ መምጣት ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማስተማር ያስተማረ መጥምቁ ዮሐንስ እርሱ የብሉይም መጀመሪያ መጨረሻ ነው፣ የሐዲሱም መጨረ መጀመሪያ ነው፣ የመነኮሳት የመናንያን ደግሞ መስራች ነው። እሱን መንቀፍ ማለት ነው። እሱም ማቴዎስ ምዕራፍ 3 ቁጥር 4 ላይ እንደምናገኘው ማለት ነው። ወልብሱ ለዮሐንስ ጸምጸጉረ ገመለ ወሲሳዩ አንበጣ ወማአረ ገዳም ይላል። ዮሐንስ ኑሮ በበረሃ ነው። ልብሱም የአንበሳ የጸጉር፣ የግመል የግመል ጠጉር ነው። ምግቡም አንበጣና የገደ የበርሃ ማር ነው ይላል። ጋቻ ማር ይባላል። እርሱን ነው የሚመገበው እንጂ እኛ እሱ እንደሚፈልገው አይደለም። አሁን ሰውየ እንደሚለው ምግብ አልተመገበም። ያን ስላልተመገበ ነው እየነቀፈ ያለው። ደግሞ ይሄ ወንጌል ላይ ሰፍሮ፣ ወንጌል ላይ ተጽፎ የምናገኘው ነው። እንደው ልብ ወለድ አይደለም እሱ እንደሚናገረው። እርሱ መጽሐፍ ጠቅሶ ግን ጸረ ወንጌል ነው የሚል መጽሐፍ ላይ አላስቀመጠም። የት ላይ ነው መጽሐፍ? እስኪ ቅዱሳን መናንያንን የወንጌል ጥላት ናቸው የሚል ምን መጽሐፍ ላይ ነው እስኪ ተጽፎ የምናገኘው? ለምን ምዕራፍ ቁጥሩን እንግዲህ አይናገርም? ይሄ እኮ ስለማያገኝ፣ ይሄ ልብ ወለድ አነጋገር ማለት የክርስቶስን መናቅ፣ ክርስቶስን መንቀፍ ማለት ነው። አምላካችን ኢየሱስ ክርስቶስ ማቴዎስ ምዕራፍ ስለ መናንያን ሲናገር፣ መናንያንም እኮ የመነኑት ዓለምን፣ የናቁት አምላካችን ኢየሱስ ክርስቶስ ያስተማረውን ቃል ትምህርት በመያዝ ነው። ማቴዎስ ምዕራፍ አምስት ቁጥር ሶስት ጀምረን እስከ 11 የምናገኘው ኃይለ ቃል አለ። አምላካችን የተናገረው ብፁዓን እለይ ረህቡ ወይ ጸሙ በእንተ ጽድቅ ስለ ጽድቅ ስለ መንግሥተ ሰማያት የሚራቡ የሚጠሙ ብፁዓንን ላይሰደዱ ይሰደዱ በእንተ ጽድቅ ስለ ጽድቅ ስለ መንግሥተ ሰማያት የሚሰደዱ እነዚህ ብፁዓን ናቸው፣ ንዑዳን ክቡራን የከበሩ ናቸው በእግዚአብሔር ዘንድ ብሎ መስክሮላቸዋል። ይህን ቃል በመያዝ ነው መናንያን ዓለምን ንቀው የሚሄዱት። ይህም ብቻ አይደለም፣ ይህም ብቻ አይደለም። ማቴዎስ ምዕራፍ 6 ቁጥር 26፣ ሉቃስ ምዕራፍ 12 ቁጥር 27 ላይ የምናገኘው ኃይለ ቃል አለ ነጽሩ ኬ ነጽሩ ጽጌያተ ገዳም ዘከመይል ህቁ እይጸም ወይፈትሉ የምድረ በዳ የበረሃ አበባዎችን ተመልከቷቸው እንዴት እንደሚያድጉ፣ እነሱም አይፈትሉም፣ አይደክሙም አይፈትሉም። እንዲሁ ነጽሩ ከየዋፈ ሰማይ የሚላል የሰማይ ወፎችን ተመልከቷቸው አይዘሩም፣ አያጭዱም እሪቅ ጎተራ የላቸውም፣ ግን እኔ መግባቸዋለሁ። እናንተም ይህንን ዓለም ንቃችሁ ብትሄዱ ምግባችሁን ልብሳችሁን ያዘጋጅላችኋል። ለዚህ ዓለም ልብስ ለዚህ ዓለም ምግብ አትጨነቁ ነው ያላቸው አትጨነቁን ያላል። ይህን በመያዝ ነው መናንያን ገዳም ገብተው እርሷው እንደ ነቀፌት አድርጎ እንዳቀረበው ጤዛ ልብሰው ድንጋይ ተንተርሰው ጨለማውን ግርማ፣ ሌሊቱን ድምፅ፣ አራዊቱን ታግሰው የሚኖሩት ይህን ቃል የአምላካችን የኢየሱስ ክርስቶስ የወንጌሉን ቃል በመያዝ በመፈጸም ነው። የጸረ ወንጌል ያሰኛል እንዴ? ምን አይነት አስተሳሰብ ያለው ሰው እንደሆነ ከዚያም እኮ ግብረ ማነው ሐዋርያው ቅዱስ ጳውሎስም በዕብራውያን ምዕራፍ 11 ቁጥር ሰላሳ ስድስት ላይ የምናገኘው ኃይለ ቃል አለ ዕብራውያን ማለት ነው። እሱን ስናገኘው ምን ይላል መሰላችሁስ? እሉ እሙንቱ እሉ እሙንቱ ዘይደለዎሙ ዓለም ዓለም የማይገባቸው እነዚህ ናቸው ይላል 38 ላይ ምዕራፍ 11 ቁጥር 38 ላይ ዓለም የማይገባቸው እነዚህ ናቸው። ለምን ሲባል ለምን ሲባል የእሉ ውስተ ገዳም ወውስተ አድባር ወበአታት ወግበበ ምድር በገዳም ለገዳም በረሃ ለበረሃ ኩርፍታ ለኩርፍታ ዋሻ ለዋሻ የሚዞሩ መከራ የሚቀበሉ ስጋዊን ስራ የማይሰሩ በስጋቸው ተበድለው በነፍሳቸው የሚከብሩ እነዚህ ናቸው ብሎ መስክሮላቸዋል። ስለዚህ ከዚህ የበለጠ የወንጌል ቃል የት ይገኛል? የእሱ ቃል ከምን ተገይቶን አሁን እንደዚህ ከለያታ የሚለው ለማንኛውም ክቡራንና ክቡራት ሸራ አድርጉለት። ለእርሱም ለተከታዮቹም ይድረሳቸው ሸራ አድርጉላቸው።